ኢቲቪ 57 አሁንም ቀጥሏል። አሁን ደግሞ ለስፖርታዊ መረጃዎች አዲስ መሽዋስ እናገኘዋለን። እንዴት አምሻ አዲስ? እንዴት አምሻ? አለ ይመስገን፣ መቀጠል ይችላል። አመሰግናለሁ። ለምትሳሱላቸው ልጆቻችሁ፣ ከራሳችሁ ለምታስቀድሟቸው ነጋቸው የተቃና እንዲሆን ለፍታችሁ ደክማችሁ፣ በአንዱራ ልዩ የህፃናት ቁጠባ የምታስቀምጡት ጥሪት ህልማቸውን ለማድረግ ያግዛቸዋል።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 ጤና ይስጥልኝ እንደምናመሻችሁ። ወደ ሰዓቱ ስፖርታዊ ዜናዎች አልፋለሁ። ከዜናዎቹ ጋር አዲስ ሸዋስ አብሬያችሁ ቆያለሁ። ቀዳሚ ወደ ማድርገው የሀገር ዜና አልፋለሁ። ኢትዮጵያ የ2029ን የአፍሪካ ዋንጫ ለማሰናዳት በሁለት አመት ውስጥ የሚጠናቀቁ ስድስት ስታዲየሞችን የገነባች እንደሆነ ተገለጸ። የማሰናዳት እድሉን ለማግኘትም የስታዲየሞችና ሌሎች መሰረተ ልማቶች ግንባታዎች የሚከታተል ኮሚቴ ተዋቅሮ በትኩረት እየተሰራ እንደሆነ ነው የባህልና ስፖርት ሚኒስቴር ያስታወቀው። ይበልጣል ሰውነት ተጨማሪ ያለሁ የባህልና ስፖርት ሚኒስቴር የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ኮሚቴ አቅርቧል። ሪፖርቱን ያቀረቡት የባህልና ስፖርት ሚኒስትሯ ሸዊት ሻንካ በሩብ ዓመቱ ኢትዮጵያን ባዓለም አቀፍ ደረጃ በተለያዩ ውድድሮች ተሳታፊ ማድረግ እንደተቻለ አንስተዋል። በጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና፣ በናይጄሪያ ከ18ና ከ20 ዓመት በታች የአትሌቲክስ ውድድር እንዲሁም በ12ተኛው ጂያንዙ ውሹ ኢንተርናሽናል ውድድር በድምሩ የሁለት ሜዳሊያዎች መገኘታቸውን አንስተዋል። የሀያኛው የዓለም አትሌቲክስ ሻምፒዮን አፈጻጸምን በተመለከተ ከባለድርሻ አካላት ጋር ውይይት እንደተደረገና በአጠቃላይ በአትሌቲክሱ የጠፋውን ውጤት ለመመለስ ሰፊ ቅር ተይዞ እየተሰራ እንደሆነም ተመላክቷል። ተተኪ ስፖርተኞችን ማፍራት ላይ አትኩረን መስራት ነው የዚህ መሻገሪያ መንገድ የሚሆነው እኛ ስብራቶችን ዝርዝር ጥናት አድርገን ጥናት መሰረት ስትራቴጂ አዘጋጅተን የአምስት ዓመት ስትራቴጂ አዘጋጅተን ነው እየሰራን ያለን። ሶ ዘንድሮ የምንሰራው ስራ የሚደትል ውጤት አይመጣም። የተወሰነ ጊዜ የራሱን የሆነ ምክንያታዊ ጊዜ የሚጠይቅ ነው የሚሆነው። ሶ የተከበረው ቋሚ ኮሚቴያችንም ይሄን ሁኔታ በደንብ እንዲረዳልን እንፈልጋለን። የማናጀሮች እና አጠቃላይ በዛ አካባቢ የሚዣበቡ ህገወጥ ስራዎችም አሉ ቅድም የአቅም ክፍተቶች ስላሉ እነዚህን ማናጀሮችም ማናጀሮች አያስፈልጉም ማለት አይደለም። ነገር ግን ስርዓትን፣ ህግን ጠብቆ ፌዴሬሽኑ እነዚህንም መምራት መቻል ስላለበት በዚህ ደረጃ የተፈጠሩ ክፍተቶች ቀላል አይደለም ማለት ነው። ለዛ ፍላጎት የማጣት ወደ ተለያዩ የግል ውድድሮች የማዘንበል አዝማሚያዎች መነሻቸው ከዚህ የሚወጡ ስለሆነ እነዚህም በደንብ ያየንበት ሁኔታ ነው ማለት ነው። ላ ሀገሪቱ የስፖርት ማህበራትን ያሳተፈ የስፖርት ሙያተኞችን ያሳተፈ በተለይ ሐምሌና ነሐሴ ቀድመን የሚመለምሉ አካላትን በሀገር አቀፍ ደረጃም በክልል ደረጃም የሚገኙትን የሚመለከታቸውን ጠርተን ስልጠና ሰጥተን በዛ ስልጠና መሰረት የተለያዩ ቡድኖችን አዋቅረን በምን ለሀገሪቱ አንቀሳቅሰን ነው ተተኪ የምንመለምለው። ለአብነት በዚህ አመት ከሀያ ሺህ በላይ ተተኪዎችን ለመመልከት ችለናል። ከስፖርት መሰረተ ልማት ግንባታዎች ጋር በተያያዘ ኢትዮጵያ የ2029 አፍሪካ ዋንጫን ለማሰናዳት በሁለት ዓመት ውስጥ የሚጠናቀቁ ስድስት ስታዲየሞችን እየገነባች እንደሆነ ተገልጿል። በዚህ ጊዜ ከ12 በላይ የመለማመጃ ስታዲየሞች እንዳሉም። እንዲሁ ባለፉት ሶስት ወራት የአደይ አበባ ስታዲየም ምዕራፍ ሁለት ግንባታ በሶስት ሎቶች ተከፍሎ እየተፋጠነ እንደሆነም በሪፖርቱ ተመላክቷል። የሎት አንድ ግንባታ 96 ከመቶ የደረሰ ሲሆን ሎት ሁለትና ሶስትን በተያዘላቸው ቀነገደብ ለማጠናቀቅ እየተሰራ ነው ተብሏል ብሏል። በእኛ በኩልም እንደ መንግስትም በልዩ ሁኔታ ክትትል የሚደረግ ይህን ስራ የሚመለከት የተለያዩ ኮሚቴዎች ተዋቅሮ ስራ የተጀመረበት የኢትዮጵያ እግር ኳስ ፌዴሬሽንም ከዓለም ከአፍሪካ እግር ኳስ ፌዴሬሽንም ጋር ትስስር ፈጥሮ አስፈላጊውን ፍላጎታችን ለአፍሪካ እግር ኳስ አሳውቀን መሟላት ያለባቸውን ሌሎች ጉዳዮች ደግሞ በሚጠይቁት ጊዜ እያሟላን ውድድሩን ለማለፍ እና ይህን ዝግጅት ለማስተናገድ በከፍተኛ በሆነ በመንግስት ቁርጠኝነት በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ እና በዋና መሪነት ከየትኛውም ጊዜ በላይ ለስፖርት ምርጥ ጊዜ አሁን ነው ብዬ ብናገር ምንም ማጋነን አይሆንም። የስድስተኛ ሳምንት የኢትዮጵያ ሴቶች ፕሪምየር ሊግ ነገ ይጀምራል። በአዲስ አበባ በቢቂላ ስታዲየም በመካሄድ ላይ የሚገኘው የሴቶች ፕሪምየር ሊግ ሸገር ከተማ ከድሬዳዋ ከተማ የሳምንቱን የመክፈቻ ጨዋታ ያደርጋሉ። ዘንድሮ ወደ ሊጉ ያደገው ሸገር ከተማ በዘጠኝ ነጥብ አራተኛ ደረጃ ላይ ይገኛል። ካሸነፈ ደግሞ ሁለት ደረጃዎችን ያሻሽላል። ድሬዳዋ ከተማ ወራጅ ቀጠና ውስጥ የሚገኝ ክለብ ሲሆን የሁለቱ ክለቦች ጨዋታ ቀን ሰባት ሰዓት ይጀምራል። በተመሳሳይ ረፋድ አራት ሰዓት ላይ የአምናም ሻምፒዮን ኢትዮጵያ ንግድ ባንክ ከአርባ ምንጭ ከተማ ተስታ ካይ መርሐ ግብራቸውን ያደርጋሉ። የ2018 የኢትዮጵያ ዋንጫ የሁለተኛ ዙር ጨዋታዎች ነገ በሶስት ጨዋታዎች ይጀምራል። ቀደም ብሎ ቀን አራት ሰዓት ላይ የኢትዮ ኤሌክትሪክ ካምናው ፕሪምየር ሊጉ ሻምፒዮን ከነበረው የኢትዮጵያ መድን ጋር ይጫወታል። ኢትዮጵያ መድን በሻምፒዮንስ ሊጉ ምክንያት በሊጉ ሶስት ጨዋታ ብቻ ያደረገ ሲሆን በሁለቱ አቻ ተለያይቶ አንዱን በማሸነፍ አምስት ነጥብ አሳግቷል። በፕሪምየር ሊጉ በተመሳሳይ አዲስ አበባ ስታዲየም ላይ ቀን ዘጠኝ ሰዓት አርባ ምንጭ ከተማ ከቅዱስ ጊዮርጊስ ይጫወታሉ። በሐዋሳ ዩኒቨርሲቲ ስታዲየም የአምናው አሸናፊ ወላይታ ዲቻ በተመሳሳይ ከወልዋሎ አዲግራት ዩኒቨርሲቲ ላይ ይጫወታሉ። ቤንች ማጂ ቡና ከጋሞ ጨንቻ ነገ በኢትዮጵያ ዋንጫ ከሚደረጉ ግብሮች መካከል ናቸው። ብርቄ ሀየሎም በተስፈኛ አትሌት ዘርፍ የአመቱ ኮከብ አትሌቶች ሽልማት የመጨረሻ እጩ ሆና ተመርጣለች። የ19 አመቱ አትሌት በአንድ ማይል 500 እንዲሁም በቤት ውስጥ ውድድሮች በ1500ና በ3000 ሜትር ከ20 ዓመት በታች የክብረ ወሰን ባለቤትም ናት። የታዳጊ ወጣቶች ዓለም አትሌት ሻምፒዮኗ ብርቄ ሀየሎም በዘርፉ ከቻይናውያኑ የጦር ወርዋሪ ያንዢና ከመዶሻ ወርዋሪዋ ዣንግ ዤይሊ የመጨረሻ እጩ ሆና ተመርጣለች። አትሌት ቢኒያም መሃሪ በታዳጊ አትሌቶች ዘርፍ በወንዶች የመጨረሻ ተመራጫቸው ሆኖ መመረጡ ይታወቃል። ስለሆነም ኢትዮጵያ በዓለም አትሌቲክስ የአመቱ ምርጥ አትሌት ምርጫ በብርቄ ኃይሎም እና ቢንያም መኻሪ ትወከላለች ከውጭ አርሰናል በበዓል ሰሞን ጨዋታዎች ከኤቨርተን ጋር የሚያደርገውን የጨዋታ ቀን እንዲቀየርለት ለፕሪምየር ሊጉ ያቀረበው ጥያቄ ተቀባይነት ማግኘቱ ክለቡ ይፋ አድርጓል። የእንግሊዝ ሊግ ካፕ የሩብ ፍጻሜ ጨዋታዎች የሚደረጉበት ጊዜ መቀየሩን ተከትሎ አርሰናል በሶስት ቀን ልዩነት ሁለት ጨዋታዎችን እንደሚያደርግ የወጣው መርሃ ግብር ያሳያል። አርሰናል ቀድሞ በወጣው መርሃ ግብር መሰረት ታህሳስ 21 ቀን በፕሪምየር ሊጉ ከኤቨርተን ጨዋታውን ካደረገ በኋላ በአንድ ቀን ልዩነት በሊግ ካፕ ሩብ ፍጻሜ ከክሪስታል ፓላስ ጋር እንደሚያደርግ መርሃ ግብር ተጀምሮ ጦሎት ነበር። በዚህ መነሻነትም መድፈኞቹ ጫናውን ለመቀነስ ከኤቨርተን ጋር የሚያደርጉ ጨዋታ ከተቀመጠው ጊዜ በአንድ ቀን ቀድሞ እንዲደረግላቸው ፕሪምየር ሊጉን መጠየቃቸው ይታወሳል። ፕሪምየር ሊጉም የአርሰናልን ጥያቄ ተቀብሎ ታህሳስ 21 ከሜዳው ውጪ ከኤቨርተን ጋር ሊያደርገው የነበረው ጨዋታ ወደ ታህሳስ 20 መምጣቱን አሳውቋል። ላሚን ያማል በጉዳት ምክንያት ከስፔን ብሔራዊ ቡድን ውጭ ሆነ። የስፔን እግር ኳስ ፌዴሬሽን ይፋ እንዳደረገው የ18 ዓመቱ ተጫዋች ብሔራዊ ቡድኑ እንደማይቀላቀል ትናንት በነበረው ልምምድ እንደተነገራቸው ገልጸዋል። ያማል በብሽሽቱ ላይ ባጋጠመው ጉዳት ቀዶ ጥገና ያደረገ ሲሆን ለማገገም እሳስ እስከ አስር ቀናት ሊወስድበት እንደሚችል የሕክምና ባለሙያዎች አረጋግጠዋል። ያማል ሕክምናውን ያደረገው ከብሔራዊ ቡድኑ ሕክምና ቡድን እውቅና ውጭ እንደሆነም ፌዴሬሽኑ ገልጿል። የፊት መስመር ተጫዋቹ ስፔን ከጆርጂያ እና ቱርክ ጋር ለምታደርገው የዓለም ዋንጫ ማጣሪያ ጨዋታ ጥሪ ቀርቦለት እንደነበርም ይታወሳል። የብሔራዊ ቡድን አሰልጣኝ ዴላ ፎንቴ የባርሴሎናን ውሳኔ ያልተለመደና ታይቶም የማይታወቅ እንደሆነ ተናግረዋል። የቼልሲው ትሬቫ ቻሎባና የማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ ለብሔራዊ ቡድን ጥሪ ተደርጎላቸዋል። በአሰልጣኝ ቶማስ ቶል የሚመራው የእንግሊዝ ብሔራዊ ቡድን የአንቶኒ ጎርደን ና የኒክ ፓፕን በጉዳት ከስብስቡ ውጭ መሆኑን ተከትሎ ለሁለቱ ተጫዋቾች ጥሪ ማድረጉን ቢቢሲ በድረገጹ አስነብቧል። የክርስታል ፓላሱ ተከላካይ ማርጎይ ስብስቡን የተቀላቀለ ቢሆንም ከእግር ጉዳት ጋር ተያይዞ ምርመራ እንደሚደረግለት መረጃው አክሎ አስነብቧል። ለዓለም ዋንጫ ቅድማ ማለፏን ያረጋገጠችው እንግሊዝ በቀጣይ ከአልባንያ ና ሰርቢያ ጋር ትጫወታለች። በመጨረሻ በአሰልጣኝነት ዘመኑ አንድ ሺኛ ጨዋታውን ያደረገው ስፔናዊ አሰልጣኝ ፔፕ ጋርዲዮላ 716 ጨዋታዎችን ማሸነፍ ችሏል። በማንቸስተር ሲቲ ቤት በተከታታይ አራት የፕሪምየር ሊግ ዋንጫዎችን ካሳካ በኋላ ባለፈው የውድድር አመት ደካማ ጉዞ ማድረጉ አይዘነጋም። በዘንድሮ የውድድር አመት ካመናው በተለየ ወጣት፣ ፈጣንና ጠንካራ ስብስብ መያዙና ተገማች አለመሆኑ ለፕሪምየር ሊጉ ዋንጫ አሁንም ተፎካካሪ እንዲሆን አድርጎታል። ምረት ተስፋዬ በዓለም እግር ኳስ ከታዩና በእግር ኳስ አፍቃሪያን ዘንድ ትልቅ ስፍራ ካላቸው አሰልጣኞች ተርታ ይሰለፋል። በአንድ ክለብ ብቻ ሳይሆን በአውሮፓ ሊጎች፣ በተለያዩ ክለቦች ከባርሰሎና እስከ ማንቸስተር ሲቲ ኃያልነቱን አስመስክሯል። የባርሰሎና ስኬት ቲኪታካ ኤምሴን ብዙ የተባለለት ቆይታ ከባይን ቆይታ በኋላም እንግሊዝን ረገጠ። 2016-17 የውድድር ዓመት ክለቡን ለመጀመሪያ ጊዜ የመራበትም ነበር። በ2017-18 የውድድር ዓመት በፔፕ ስር የማንቸስተር ሲቲ አመታት በሜዳ ላይ እንቅስቃሴና በዋንጫ ያማረ እንደሚሆን ያሳበቀ ሆነ። የእንግሊዝ ፕሪምየር ሊግ ዋንጫ ሁለቱ ነጥቦች አዳዲስ ክብረ ወሰን፣ ማራኪ የማጥቃት እንቅስቃሴ፣ አስገራሚ የታክቲክ ትግበራዎች፣ ስድስት የፕሪምየር ሊግ ዋንጫዎች የአውሮፓ ሻምፒየንስ ሊግ እና ሌሎች የውስጥ ስኬቶች ተከትለዋል። እንደ ሰርጆ ኩናጊሮ፣ ኬቪን ደብሮይን፣ ቪንሰንት ኮምፓኒ የመሳሰሉ ኮከቦችን በሜዳ ላይ ፊት አብራሪ አድርጎ ክለቡን ለተደጋጋሚ ስኬት አብቅቷል። ሳምንት ሳምንታትን አመት ደግሞ አመታትን ተክቶ አንድ ሺኛ ጨዋታውን በመራ ማግስት ሌላ ስኬት ወጥኗል። ዘጠነኛ አመቱ በ2024 ሃያ አምስት በዋንጫ ሳይታጀብ አበቃ። የጨረሰ ስብስብ ለአመታት ኳስ ተቆጣጥሮ በቀላሉ ደግሞ አሳልፎ የማይሰጠው ቡድን በጨዋታዎች በተደጋጋሚ መበለጥንና የልዩነት መጥበብ ተስተዋለ። አስረኛ አመቱን በዋንጫዎች ሊያሸበርቅ ያቀደው ስፓንያርዱ ፔፕ በክረምቱ የዝውውር መስኮት የሚለቀውን ለቆ በውሰት የሚሰጠውን ሰጥቶ ምትኮችን አካቶ በአዲሱ የውድድር አመት ተስፋ ሰነቀ። ከካምፕ ኑ እስከ ኢትሀድ የዘለቀው የቲኪ ቤክርስቲያን ና ፔፕ ጋርዲዮላ ጥምረት በዚህ አመት ያበቃበትም ነበር። በአጀማመሩ ደከም ብሎ የነበረው ክለቡ የውድድር አመቱ ቀጣዩ ጉዞ በብዙዎች ዘንድ መነጋገሪያም ነበር። ከሊጉና ከተለያዩ የአውሮፓ ሊጎች የመጡ ከቡድኑ ጋር ለ መዋሀድ መዘግየት ና ቡድኑ ትክክለኛውን ጥምረት እስኪያገኝ ጨዋታዎችን የወሰደበትም ነበር። ደከም ያለው ፊል ፎደን የተነቃቃበት የሪያን ቼርኪ ወደሚፈለገው እንቅስቃሴ መምጣት የኤርሊንግ ሀላንድ ግቦች ና በቅርብ ጨዋታዎች ፔፕ ምርጫ ያደረገው የፎደን ቼርኪ ና ሃላንድ ጥምረት ውሃ ሰማያዎቹን ወደ አስፈሪነቱ ያመጣ ሆኗል። ወጣት ስብስብ ፈጣንና ጠንካራ ቡድን መያዙ ና በጥሩ መዋሃድ መጀመሩ ዳግም ፔፕን ለሰባተኛው የፕሪሚየር ሊግ ዋንጫ ያጫ ሆኗል። በአንድሽኛ ጨዋታው ሊቨርፑልን ሶስት ለባዶ ባሸነፈበት ጨዋታ በ2023 የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ከነበሩ ተጫዋቾች ሩበን ዲያዝ፣ በርናንዶ ሲልቫ ና ኤርሊንግ ብረውት ሃላንድ ብቻ በስብስቡ ነበሩ። በእድሜ የገፋ የነበረውን ስብስብ በወጣት ለማዋቀር ቢዘገይም አሁን ላይ ያንቀይሮታል። በክለቡ የነበሩት ፊልፎደን ና ኦሬሊ፣ በ2023 ያስፈረማቸው ጆስኮ ግቫርዲዮል፣ ዠርሚ ዶኩ፣ ከዛም ኒኮ ጎንዛሌስ፣ ቼርኪ ና ዶና ሩማ በማንቸስተር ሲቲ ቋሚ 11 ከ30 በላይ የሆነው ብቸኛው ተጫዋች አምበሉ በርናንዶ ሲልቫ ሲሆን የቡድኑ አማካይ እድሜ 24.9 ሆኖ ተመዝግቧል። ሊቨርፑልን አሸንፎ 16ኛ ድሉን ያሳካው ፔፕ ጋርዲዮላ ከዚህ በኋላም ከሱ ብዙ ከሚጠብቁ የክለቡ ደጋፊዎች ሙሉ ኢትሃድ እኛ ጋርዲዮላ አለን ሲሉ ፍቅራቸውን ሰጥተውታል። በ2425 የውድድር አመት የደከመው የማይሮጣው ሜዳ ማያካለው የሲቲ ቡድን ብዙ መሸፈን የጀመረበት አመትም ሆኗል። በዚህ ውድድር አመት 1268 ኪሎ ሜትር ሲሸፍን በጨዋታ በአማካይ 115 ኪሎ ሜትር በላይ ሸፍኗል። ፔፕ ጋርዲዮላ ተገማች ያልሆነ ቡድን ይዞ ሲቀርብ በአጨዋወት ረገድም እንዳስፈላጊነቱ ከተለመደው የቡድኑ አጨዋወት ለየት አድርጎ ረጃጅም ኳሶችን ለኤርሊንግ ብሮት ሃላንድ ይጥላል። ፔፕ አማራጭ መያዙ በአማካይ ክፍል የሚመርጣቸው ጠባብ አማካይ ክፍል አሊያ የመስመር ተጫዋቾች እንደዚሁም ተጫዋቾች የሚሰጣቸው ሚና ለተጋጣሚ ፈታኝ ሊያደርገው እንደሚችልና ይህ በሊጉ ከመፎካከር ባለፈ ለዋንጫው ፉክክር ያጨውም ሆኗል። ለኢቲቪ 57 የያዝናቸው ስፖርታዊ ዜናዎች እነዚህን ይመስላሉ። መልካም ምሽት።